ሰላም ሰላም፣ እንዴት ናችሁ ውዶች እየ ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እንግዲህ በድጋሚ ተመልሼ መጥቻለሁ። በመጀመሪያ ለአንዳንድ ሴቶች ለአንዳንድ ሴቶች ከብሩኬ ጋር ፎቶ እያቀናበራችሁ ለምትሰሩ፣ ለምትሸሞሞጡ ሰዎች ምንም አለላችሁ፣ እንደው ፈጣሪ ልቦናና ማስተዋል ይስጣችሁ። የምር ደግሞ ለዛውም ደግሞ ትላልቅ ሴቶች እናቱ ትሆናላችሁ እናት እንኳን ለእናትነት እንኳ ባደርሱ የምር በጣም የታላቅ ታላቁ ነው የምትሆኑት። እሱን ደግሞ ከእናንተ ጋር አቀናብሮ የራሳችሁን ፎቶ በንግስቷ ፎቶ ላይ እየለጠፋችሁ እየቆረጣችሁ ፖስት የምታደርጉ ሰዎች ይሄ ለእናንተ ደግሞ ትልቅ ውርደትና ቅሌት ነው። ሌላው ደግሞ ሀይሚዬ ማነው ሀይሚ እያልኩኝ ወ የኔ ቅመም እንደው ካፊ አትወጣ እንደው ምን ይሻልሽ እንደው ካፊ አትውጪ እንደው ስላንቺ እኮ አውሪ አውሪ አውሪ እኮ ነው የሚለኝ ስላንቺ እማላወራው ጠይቀኝ በቃ ወራውሪ ነው የሚለኝ አሁን ማ ሱስ ሆናብኛለሽ ሱስ ሱስ የኔ ሱስ የኔ ሱስ እንደው ምን አባቴ ልሁንልሽ ምን አባቴ ልሁንልሽ ቅመምዬ ያው እናንተ ፕራንክ ብላችሁ ብሰሩም ግን እኛ እናንተን ስናያችሁ በጣም ይከፋናል በእውነቱ ማለት ነው በዚህ ሁኔታ ስናያችሁ ምክንያቱም እናንተን በፍቅር እንድናያችሁ ነው የምንፈልገው ግን ደግሞ ምንም ማድረግ አይቻል። ሌላ ደግሞ አንዳንዶቻችሁ ብሩኬና ሀይሚን ተከፋፋ ያለሽ እሷ ሱ ተያለሽ ብላችሁ ለተናገራችሁ አይ ኮሜንት ላይ ና አንድ እህቴ ናት የጻፈችሁና፣ የዩቱብ ብር ላልሽውም አንዳንድ ነገር ልበልሽ። እህቴን ቆንጆ፣ ሁሉንም ነገር ሀይሚና ብሩኬን ተከፋፋ ያለሽ ካልሽኝ እኔ እንጃ ብዙ ጊዜ እኔን አሰሚኝም ወይ ቪዲዮ ጨርሰሽ አታደምጭም ማለት ነው። ምክንያቱም እኔ በጭራሽ ሀይሜና ብሩኬን አልከፋፍልም በጭራሽ። እኔ በአንድ አይን ነው እማያቸው ሁለቱንም ነው የምወዳቸው። ፈጣሪ እኔ እንጃ ብቻ እኔ ሁለቱንም ባንዳይን ነው የማየው። በቃ እዚ ጋ ፕራንክ ስለሆነ የሚሰሩት እነሱ ፕራንክ ነው። እኛ ደግሞ አስተያየት ስንሰጥ በእሪል አድርገን ነው ገባሽ? እንደ ሪል አድርገን ነው። ምክንያቱም ቪዲዮ ሰውን ያስተምራል ሕዝብን ያስተምራል ተብሎ ስለሆነ የሚለቀቀው ሰው አስተያየት የሚሰጠው እንደ ሪል አድርጎ ነው እንጂ እኛ ፕራንክ መሆኑን ደጋግሜ እነግራቸዋለሁ። ፕራንክን ባህ እየሰራች ያለችው እየሰራች ያለችው ግን ደግሞ እንደ ሪል አስባችሁ ነው እንግዲህ ሊያስተምር የሚችለው ቪዲዮ ወይም ደግሞ የሆነ ሀሳብ ሊሰጥበት የሚችለው እንደ ሪል ታይቶ ነው እንጂ ሀይሚዬን እና ብሩክዬን እኔ በጭራሽ ምለያይ ሰው አይደለሁ። እኔ በአንድ አይኔ ነው ማያቸው። በጣም ነው የምወዳቸውም ሁለቱንም፣ ደግሞ ሁለቱንም አንዳንዴ እንደ ከባልና ሚስት ፍቅር ይይዛል። እንደ ጭራሽ ባልና ሚስቶቹን አፍቅሬያቸው ወድጃቸው ቁጭ አልኩ እያልኩኝ ነው እንደውም ማለት ነው። እና እቴ ተሳስተሻል። የቱ ብር ላልሹ ደግሞ የቱ ብር። እኛ ጋዝጋ ሆን እኛ ስንናገር ወይም ስናወራ ፖስት የምናደርገው ቪዲዮ ወይ ሀምሳ ሳንቲም ወይ እንደዛ ነው ለመሰላችሁ። እንግዲህ በአንድ ሺህ እይታ ስንት ብር ስንት ሳንቲም እንደሚከፈል አንድ ዶላር ራሱ የሞላ አይቆጥርም። እውነቴ ነው ብላችሁ በአንድ ቪዲዮ ማለት በአንድ ሺህ እይታ እና የእኛ እይታ ደግሞ እንደምታዩት አንድ ሺህ ደ ምናልባት ሁለት ሺህ ምናልባት ወይም ደግሞ አምስት መቶም ሁለት መቶም ሶስት መቶም ሊሆን ይችላል። አንዳንዴ የዩቲዩብ አልጎሪዝም ሼር ካላደረገው ያን ያህል እንትን የለውም እና እህቴ ተሳስተሻል፣ አለዛ ብዬ አይደለም። እኔም ወደፊት ያው እዚህ ቻናል ላይ ሰራለሁ የሚል ሀሳብ እንጂ አሁን ብር እየሰራሁበት ወይም ደግሞ በዚህ ብር እየተዳደርኩ እየኖርኩ አይደለም። እንደዚህ ላልሹ መልስ እየሰጠሁሽ ነው። አንዳንዴ ኮሜንት ስር ሪፕላይ ከማድረግሽ ብዬ ነው እና ልታቅ የሚገባው ደግሞ እኔ እነሱን የምከፋፍል ሰው አይደለሁም። ሌላው ደግሞ ብሩኬ አንድ መልእክት ሼር አድርጓል። ብዙ ጊዜ እንደዚህ አይነት ጥቅሶች እንገናኛለን እኔም ብሩኬም ሀይሚም ያው ባልና ሚስቶች አንዱ አንድ አደሉ። ከአንድ ባልና ሚስት ከአንድ ባህር ይቀዳል አይደል የሚባለው። ሀይሚ የምትወደውም ሱም ይወዳል። ና ብዙ ጊዜ ሀይሚን ነው ማገኛት፣ ግን ብሩኬን ማገኘዋለሁ አንዳንዴ። ና ዛሬ ደግሞ የሆነ መልእክት ሼር አድጓ አየሁትና፣ በዛ እስኪ ሀሳብ ልስጥበት በዛውም ደግሞ አንዳንድ መልእክቶችን እንዲሁም ደግሞ በጣም ያቃጠለኝም ነገር ስላለ ሴቶቹ ከአንድም ሁለት ሶስት ሴት አይቻል ነው። ዛሬና ትላንት ማይ እያሉ የኔ እያሉ ፎቶ ላይ ፖስት ያደርጋሉ እና የምር በጣም በጣም እውነት ለእናንተ ለክብራችሁ ጥሩ አይደለም። በጣም ነው የሚያስጠላው። ይሄ ክብርን ማታነስ ነው። ምክንያቱም ኦሬዲ በፎቶ ላይ ነው የምታውቁት በአካል ማግኘት ማየት አትችሉም። ግን በቃ ምን አይነት እውር አይነት የሆነ ድንብር ብር ያለ ፍቅር እንደሆነ አላውቅም እንደዚህ የሚያደርጋችሁ ማለት ነው። እና ይደብራል፣ ደስ አይልም። እንደዚህ አታድርጉ፣ ለራሳችሁ ክብር ክብራችሁን ጠብቁ። መልእክቱ ደግሞ ምን ይላል እዚህ ጋ? ብዙ ነገራችን የተበላሸው እግዚአብሔርን መናገር ያለብንን ነገር ለሰዎች እየነገርን ነው ከምንም አይነት ችግር የሚያሻግር አምላክ አለን ንገሩት። በጣም የሚገርም መልእክተውና እና እንደዚህ እንደዚህ አይነት መልእክቶችን ሳገኝ ነው በነገራችን ላይ ትላንትና፣ ነው ይሄን ሼር ያደርገው እና መልእክቱ በጣም ደስ ስላለኝ ነው ይዤ የመጣሁት። ስልክ ምን አለ መሰላችሁ፣ አንዳንድ ጊዜ የውስጣችሁንም የምታወሩት አለ ማታወሩት አለ ፈጣሪም ደግሞ ለፈጣሪ መንገር ያለባችሁ ነገር አለ ለራሳችሁ ብቻ ደግሞ መያዝ ያለባችሁ ነገር አለ ከፈጣሪ ጋር እንዲሁም ደግሞ የራሳችሁ የሆነ ሰውም ደግሞ ያስፈልጋል አንድ ሰው ሚስጥራችሁን የምታጋሩት የምታወሩት እንደ መልእክቱ እንደ አንዳንድ ጊዜ ምስጢራችንን ለሰው ባናወራ መልካም ነው። ግን ደግሞ የኔ ለምንለው ሰው ደግሞ የራሴ ለምንለው ሰው ብናጋራ የውስጣችን ችግር ቀላል ይልልናል ብለን እናስባለን። የውስጣችን የሆነ አላሪ የታመቀው ትንሽ ይቀለናል። ግን ችግሩ ምንድን ነው? በአሁን ሰዓት በጣም ለጊዜው የራሳችሁ ሰዎች የምትሏቸው በቃ አንድም ቀን ከዛ ሰው ጋር ችግር ይፈጠራል ከዛ ሰው ይጣል ከዛ ሰው ጋር የሆነ ነገር ይፈጠራል ብላችሁ ሳታስቡ ሚስጥራችሁን ሙሉ ጨርጋችሁ ታወሩና በኋላ ችግር ሲፈጠር ያ ሚስጥራችሁ የት ሜዲያ ገብቶ ታገኙታላችሁና በተለይ በተለይ በአሁን ዘመን ሚስጥር የሚባል ነገር እንደ ሰው አስፈላጊ አይደለም ለእናትም እንኳን ለእናትም ለምን መሰላችሁ እናት ሁለት ልጆች ቢኖሯት እኔ አወራኋትን እሷን በጣም ስለምትጨነቅበት እኔ ባወራኋት ችግር ላይ ምናልባት ችግር መፍትሄ ይገኝለታል ወይም ደግሞ በቃ የሆነ መላ አገኛለሁ በማለት ለሌላኛው ልጇ ልታወራ ትችላለች። ያኛው ልጇ ደግሞ ሚወዳት ሚስት ልትኖር ትችላለች። ለዛ ሊያወራ ይችላል። ያቺ ሚስት ደግሞ ለሌላ ለሌላ ገባቹ። በነገራችን ላይ ለራሳችን መያዝ ያለብን ሚስጥ ራሳችንን መያዝ ያለብን ለማንም መናገር የለብንም። እና ቡቡዬ አይዞህ ወንድሜ፣ ፈጣሪ አለ። ደግሞ ፏፈሽ በል። ትላንትና ያው ነቃ ብለ ስላየው በጣም ነው ደስ ያለኝ። በነገራችን ነቃ፣ ሁሉም ነገር ሰላም ይሆናል። ቅመምዬ ደግሞ ፕራንክ እያረገች ነው፣ ሌላ ምንም አይደለም። አታስብ ቡቡዬ፣ ፕራንክ እያረገችው ነው። ነቃ በል፣ ፕራንክ እያረገች ነው። አትጉዳ ራስህን፣ አትዘን፣ በቃ ፏበል ወንድም አለሜ።